ሰላም ሰላም፣ ውድ የዘመን ስፖርት ዩቱዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ፍክት ይበል። ዘመን ስፖርትን አንደኛ ምርጫችሁ አድርጋችሁ ስለምትከታተሉኝ ምስጋና በያላችሁበት ይድረስ። ዛሬም እንደ ወትረው ለእናንተ ይሆናሉ ይመጥናሉ ያልኳቸውን አዳዲስና ትኩስ እንዲሁም አብዴት የተደረጉ የዝውውር ጉዳዮችን ወደ እናንተ አደርሳለሁ። በሀያላኑ የእንግሊዝ ክለቦች አርሰናል፣ ሊቨርፑል ና ማንቸስተር ዩናይትድ ቤት የተጠናቀቁና ሊጠናቀቁ የተቃረቡ የዝውውር ጉዳዮች እጄ ላይ ናቸው። አብራችሁ ስቆዩ የምታተርፉበትን መረጃ ከአማራ አቀራረብ ጋር ታደምጣላችሁ። ታዲያ እናንተ ውድ ተከታታዮች ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ላይክና ና ሼርም እንዳይረሳ። ያማረ ቆይታ ለእናንተ እንካችሁላለሁ። የአርሰናሉ ተከላካይ ጁርየን ቲምበር በቁርጭምጭሚቱ ላይ መጠነኛ ጉዳት ጥገና ሊደረግለት እንደሆነ መረጃዎች እያመላከቱ ይገኛል። የሃያ ሶስት ዓመት ተጫዋች በዚህ ሲዝን 48 ጨዋታዎችን አድርጓል። በአርሰናል ቤትም ቋሚ ብቃት ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን ክለቡ ከሊቨርፑል እና ኒውካስል ጋር ባደረጋቸው ያለፉት ሁለት ጨዋታዎች አልፈውታል። በዚህም ጥያቄዎች እየቀረቡም ነበር። ቲምበር በዘንድሮ የውድድር ዘመን ቀዶ ጥገና ከሚያደርጉት የአርሰናል ተጫዋቾች መካከል አንዱ ሆኖ ስሙ ተጠቅሷል። ከዚህ በፊት የቅርብ ጊዜ የጉዳት ዜናዎችን ስንመለከት ካይ ሃቨርስ፣ ቡካዮ ሳካ፣ ገብርኤል ማግሃሌሽ፣ ቤን ኋይት፣ ገብርኤል ጄሱስ እና ታካይሮ ቶሚያሱ በውድድር ዓመቱ ወቅት እንዲሁ ቀዶ ጥገና ውስጥ የገቡ ተጫዋቾች ናቸው። ቲምበር በ2023 ሲዝን ሙሉ ለሙሉ አምልጦት ነበር። ካያክስ እንደደረሰ ማለት ነው የጅማት ጉዳት አጋጥሞት የነበረ መሆኑ የሚታወስ ጉዳይ ነበር። ነገር ግን በዚህ ውድድር ዘመን በዋይትና ቶሚያሱ ጉዳት ምክንያት በቀይ መስመር ተከላካይነት ተሰልፏል። የኔዘርላንዱ ኢንተርናሽናል ለምን ያህል ጊዜ ከሜዳ እንደሚርቅ መታየት ያለበት ቢሆንም እና አሰራሩ ቀላል የሚባል ቢሆንም የቅድመ ውድድር ዝግጅቱን ሊያስተጓጉልበት ይችላል እየተባለም ይገኛል። አርሰናል በዚህ ሲዝን በፕሪምየር ሊጉ ሁለተኛ ከፍተኛ ጉዳት ያስተናገደ ክለብ ነው ሲል ኦፕታም እየተናገረ ይገኛል። በአጠቃላይ አርሰናል 67 ጉዳትን ያስተናገደ ሲሆን በብራይተን ኤንድ ሆቫልቤን ብቻ ነው በ73 የጉዳት መጠን የሚበለጠው። የተለያዩ የአርሰናል ደጋፊዎችና የእግር ኳስ ባለሙያዎችም የዚህን ዓመት የውድድር ዓመቱን በተመለከተና የአርቴታን ይልቀቅ አይልቀቅ በሚለው ጉዳይ ላይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። እስኪ እናንተም ሀሳባችሁን በኮሜንት ሴክሽን ቦክስ አጋሩኝ። ነገር ግን እየተነሱ ካሉ ሀሳቦች መካከል እስኪ የተወሰኑትን ወደ እናንተ ላድርስ። የመጀመሪያው ሀሳብ እንግዲህ አርቴታን መልቀቅ ትልቅ ስህተት ነው። በእርግጠኝነት ይህን ሀሳብ የሚያነሱ ሰዎች ተሳስተዋል። አርሰናል በዚህ ዓመት ጥሩ ብቃት አላሳየም፣ ነገር ግን ቦርዱ ቶሎ እንዲለቀው ከወሰነ ትልቅ ስህተት ነው የሚሉ ሀሳቦች እየተነሱ ይገኛሉ። በዝውውር መስኮቱ የሚያስፈልጉትን አድርጉለት፣ ቡድኑ የበለጠ ተፎካካሪ ይሆናል። ዋንጫም እንደሚያመጣ ተስፋ እናደርጋለን። ግብ አስቆጣሪዎች ያስፈልጋሉ። ሁለት ግብ አስቆጣሪዎች የግዴታ በአርሰናል ቤት ያስፈልጋቸዋል። የፊት ሶስቱ ተጫዋቾችም በበቂ ሁኔታ ይገኙም እና የማልሜዳው በሁለቱም በኩል ያን ያክል እየተንኮታኮተ አይደለም። በመከላከል ረገድ ጥሩ ነን ግን ለቦታዎች ለመወዳደር ሶስት አዳዲስ አጥቂዎች ያስፈልጉናል። በአንድ ውድድር ዘመን ሀያ ጎል የሚያገባ ተጫዋች እንፈልጋለን። አርሴናል አርቴታን ለመርዳት ጎል አስቆጣሪዎች ይፈልጋል የሚል ሀሳብ እየተነሳ ይገኛል። ከዚህም በተጨማሪ ሚኬል አርቴታ ከመምጣቱ በፊት አርሴናል ዋንጫዎችን ማንሳት ይቅርና ለምንም ነገር ፈታኝ አልነበረም ክለቡን አርቴታ ሲረከብ ግን በአስር እጥፍ ተሻሽሏል አርሴናል አርቴታን ጨምሮ ሁሉንም ለመርዳት በክለቡ አሸናፊዎችን ይፈልጋል አርሰናል አርቴታን የማይፈልግ ከሆነ ከማንችስተር ዩናይትድ ጋር ለውድቀቱ እንኳን ደህና መጣችሁ ማለት አለብን ብሏል የማንችስተር ዩናይትዱ አድናቂ ፖል ሜርሰን ስለ አርቴታ የተሳሳቱ ይመስለኛል። አርሰናልን ከጠፋ ክለብ ወደ በሁሉም ነገር ወደሚወዳደር ክለብነት ቀይሮታል። ገዳይ አጥቂ ብቻ ጠፍቷቸዋል። ሚካኤል አርቴታ አርሰናልን የሚለቅ ከሆነ በፍጥነት እንደሚነጠቅ እስማማለሁ ብለዋል። በሌላ ሀሳብም አርቴታ ጊዜውን ያሳለፈ ይመስለኛል። የቻለውን ያህል ታግሏል እና ከዚህ በኋላ አርሰናሎች ለውጥ ያስፈልጋቸዋል። በዚህ ሲዝን የዋንጫ አሸናፊ የሆኑትን ኒውካስልን ይመልከቱ። ክሪስታል ፓላስ ዋንጫ አላቸው። ቶተንሃም እና ማንችስተር ዩናይትድ የፍጻሜ ጨዋታ ላይ ናቸው። ማንችስተር ዩናይትድ ባለፈው ዓመትም የፌ ዋንጫን አሸንፏል። አርሰናል በዚህ አምስት ዓመት ውስጥ ምንም ዋንጫ አላሸነፈም። ስለሆነም አርቴታ መቀየር ይኖርበታል፣ የዋንጫ ውድድሮችን በቁም ነገር መያዝ አለበት የሚል ሀሳብም እየተነሳ ይገኛል። እንግዲህ ከዚህም በተጨማሪ አርሰናልና አርቴታ በጉዳትና በቀይ ካርዶች በዚህ የውድድር ዘመን እድለኞች አልነበሩም። ይህ ቡድን ምን ያህል ጥሩ እንደነበረ በፊት የነበረውን የውድድር ዘመን መዘንጋት የለብንም። የዋንጫ ውድድር ላይ በእርግጥም በቁም ነገር ማስተናገድ ያለበት ይመስለኛል። ወይም አጥቂ መግዛት አለባቸው ወይም ማርቲኔሊን ወደ መሀል ማንቀሳቀስ ይኖርባቸዋል የሚል ሀሳብም እየተነሳ ይገኛል። ክቡራትና ክቡራን አድማጮች ከየትኛው ወገን ናችሁ? ከዚህም በተጨማሪ ደጋፊዎች መቀዝቀዝና በከንቱ ማጉረምረም ማቆም አለባቸው። አርሰናል ከጉዳት አንጻር ጥሩ እንቅስቃሴ እያደረገ ነው። በድጋሚ አርቴታ ተጫዋቾችን ለማስፈረም የመጨረሻው ውሳኔ ሰጪ አይደለም። አርቴታን መወንጀል አቁሙ። አርቴታ አርሰናል እንደ እውነተኛ የዋንጫ ተፎካካሪነት እንዲመለስ በማድረግ ጥሩ ስራን ሰርቷል። የፕሪሚየር ሊግ ዋንጫን ያቀረበው እሱ ነው። እሱ በጣም ጥሩ ነው ብዬ አምናለሁ የሚሉ አስተያየቶችም እየቀረቡ ይገኛሉ። አዲስ አሰልጣኝና አዲስ አጥቂ ለአርሰናል የተሻለ ድል ይሰጣል የሚሉ ሌሎች ሀሳቦችም እየቀረቡ ይገኛሉ። ሁለተኛና የቻምፒየንስ ሊግ ግማሽ ፍጻሜ መድረስ ጥሩ ጥረት ነው። ያነሱ ጉዳቶችና የበለጠ የማጥቃት ጥልቀት ያስፈልጋችኋል። በፕሪሚየር ሊጉ ሁለተኛ ሆኖ መጨረስና ጥሩ የሻምፒየንስ ሊግ ሩጫ ያለምንም አጥቂ እና ሳካ ማጣት በእኔ እምነት ጥሩ ጥረት ነው የሚል ሀሳብም ተነስቷል። በአርሰናል የውድድር ዘመን ከልክ ያለፈ ምሬት የነበረ ይመስለኛል። በጣም ጥሩ ሰርተው በሁለት ከፍተኛ ቡድኖች ተሸንፈዋል። ነገር ግን ከፊት ለፊታቸው የመጨረሻውን ክፍል መጥፋታቸው ያሳዝናል። ይህንን በትክክል ካገኙ በሚቀጥለው የውድድር ዘመን በሁሉም ውድድሮች ፈታኝ እንደሚሆኑ አልጠራጠርም የሚሉ ሀሳቦችም ተነስተዋል። እስኪ ውድ ተከታታዮቹ ከሰማችኋቸው ሀሳቦች መካከል የቱ ተቀባይነት እንዳለው በኮሜንት ሴክሽን ቦክስ ላይ ሀሳብ አስተያየታችሁን አካፍሉኝ አዲስ ሀሳብ ካላችሁም እንደዚሁ ማካፈል የምትችሉ መሆኑን ከወዲሁ ለመጋበዝ እወዳለሁ። ወደ ሌሎች የዝውውር መረጃዎች ሳልፍ ማንቸስተር ሲቲ የባየር ሊቨርኩሰኑን ኮከብ ፍሎሪያን ዊርትዝ ለማስፈረም ፈልጎ የነበረ ቢሆንም፣ አሁን ግን ከውድድሩ ራሱን ማግለሉ ከታወቀ በኋላ ተቀናቃኙ ሊቨርፑል አማካዩን ለማግኘት ይፈልጋል ተብሏል። የቢቢሲው ስፖርት ጋዜጠኛ ሳሚ ሞክቤል እንደዘገበው ሲቲ በጀርመናዊ ኢንተርናሽናል ላይ ያላቸውን ፍላጎት እያቋረጠ ነው፣ ምክንያቱም ሊደርስበት በሚችለው ዋጋ ምክንያት። ሪፖርቱ ለ22 ዓመቱ ተጫዋች ስምምነት የዝውውር ክፍያዎችን እና ደሞዝን ጨምሮ እስከ 300 ሚሊዮን ዩሮ ሊፈጅ ይችላል ብሏል። ባለፈው የውድድር ዘመን ባየር ሊቨርኩሰንን የቡንደስሊጋ ዋንጫ እንዲያሸንፍ በመርዳት እና በዚህ የውድድር ዘመን አስደናቂ አቋሙን በመቀጠል ዌርትዝ በዚህ ክረምት በጣም ከሚፈለጉ ተጫዋቾች አንዱ ለመሆን ተዘጋጅቷል ብሏል። በሌላ ዜና የስፔኑ ጋዜጣ ማርካ ክርስቲያኖ ሮናልዶ የብራዚል ቡድን ፍላጎት እንዳለው ተናግሯል። ይህም በዓለም ክለቦች ዋንጫ የመጫወት እድልን ከፍቶለታል ብሏል። በዩናይትድ ስቴትስ በሚቀጥለው ወር በሚካሄደው ውድድር ላይ የሚሳተፉት አራቱ የብራዚል ክለቦች ፓልሜራስ፣ ፍላሚንጎ፣ ፍሉሚንሲ እና ቦታፊጎ ናቸው። እንደተባለውም ክርስቲያኖ ሮናልዶ ወደ ብራዚል የሚዘዋወር ከሆነ ከነዚህ አራቱ ክለቦች ወደ የትኛው ሊዘዋወር ይችላል የሚለው ጉዳይ አጠያቂ እየሆነ ይገኛል። ከተወሰኑ ቀናቶች በኋላ እንመለከተዋለን። በተጨማሪም ሮናልዶ፣ ፖርቹጋላዊ ኮከብ ወደ ብራዚል ከሄደ በኋላ ዋንጫ ማንሳት ባልቻለው አልናስር ላይ ተበሳጭተዋል የሚሉ መረጃዎችም እየወጡ ይገኛሉ ከዚህም ውጭ የዝውውር ጋዜጠኛው ፋብሪዞ ሮማኖ እንደዘገበው ሊቨርፑሎች የመሃል ተከላካይ ሜሎስ ኬርኬዝን ለማዘወር ከበርን ማውዝ ጋር ንግግር መጀመራቸውን ዘግበዋል። ሊቨርፑል ለሜሎስ ኬርኬዝ ድርድር በርን ማውዝ ማነጋገሩን ታውቋል። ሊቨርፑሎችም የዝውር ፍላጎታቸውን ከኬርኬዝ ጋር በግል ስምነት እያጠናቀቁ ነው። በዝውውር ክፍያ በክለቦች መካከል ድርድርም እየተካሄደ ይገኛል ብለዋል። በዚህ ዘመን በዚህ የዝውውር ዘመቻ ለበርን ማውዝ ድንቅ ብቃቱን ያሳየውን ተጫዋች የዝውውር ክፍያ ላይ ውይይት እየተደረገ ነው የሚል ዜናም እየወጣ ይገኛል። ይህ በእንዲህ እንዳለ ስካይ ስፖርት እንደዘገበው ጀርሚ ፍሪምፖንግ ከባየር ሙኒሽ ከመዘዋወሩ በፊት ዕለተ እሁድ ወደ እንግሊዝ ከበረረ በኋላ የሊቨርፑልን የሕክምና ምርመራውን ሰኞ ያጠናቅቃል ብሏል። እንዲሁም ማቲያስ ቹነሃ ወደ ማንቸስተር ዩናይትድ ለማዘዋወር ለመስማማት ተቃርቧል። ፋብሪዞ ሮማኖ እንዳለውም ማቲያስ ቹነሃ ወደ ማንቸስተር ዩናይትድ መሄድ ይፈልጋል ብሏል። የዘመናችን እግር ኳስ ልብን ለማሞቅ የትኛውም ዘመን የበለጠ ጥቂት ታሪኮችን እንደሚወረውር ይታወቃል። ሆኖም በአስደናቂ ሁኔታ ማንቸስተር ዩናይትድ ይህን የውድድር ዘመን ያሳለፈው ታሪካዊ ደካማ የሀገር ውስጥ የውድድር ዘመንን ነው። ካለፉት 12 ወራት ምርጥ የመመለሻ ታሪኮች ውስጥ አንዱ በከፍተኛ ሁኔታ እየጎለበተ ይገኛል። የእንግሊዙ ተከላካይ ሃሪ ማጓየር ባለፉት ጥቂት ዓመታት በኦልድ ትራፎርድ ያሳለፈውን ሁኔታ መገመት በጣም ከባድ ነው። ከአንበልነት ስልጣኑ ተነስቶ ከአቅሙ በላይ በሆኑ ነገሮች ለምሳሌ ለአገልግሎቶቹ የተከፈለውን የዝውውር ክፍያ ያለ ርህራሄ ተሳለቁበት። ከዚያም በ2020 በግሪክ መታሰር፣ በ2021 በጋሬ ሳውዝጌት መሪነት በአውሮፓ ሻምፒዮና የፍጻሜ ጨዋታ የደረሰበት አሰቃቂ ሽንፈትና ባለፈው የበጋው ውድድሩ ዋዜማ ላይ የደረሰው አሳዛኝ ጉዳት እሱ በጥቂት ዓመታት ውስጥ በተጫዋችነት ለመለማመድ ያለውን ሁሉንም ነገር አሳልፈዋል። በዚህ ሁሉ እሱ ራሱ ብቻውን ጠብቆ ታይቷል። ተራውን አይናገርም፣ ሁል ጊዜ የሜዳውን መስመር እየረገጠና ለክለቡ ታማኝ ሆኖ ቆይቷል። በሮብ የኤሮፓ ሊግ የፍጻሜ ጨዋታ ላይ ቢያንስ አንድ አሸናፊ ሜዳሊያ ወደ ማንቸስተር ዩናይትድ እንዲሄድም አድርጓል። በዚህም የማይደሰት የእግር ኳስ ደጋፊ ይኖራል ተብሎ አይታሰብም። እንደ ኤሮፓ አቆጣጠር በ2023 በክለቡ ውስጥ ባደረገው የመከራ ጊዜ ጥልቅ ብሎ የጠራው ማንም አልነበረም። ነገር ግን ዩናይትድ ያለሱ እዚህ ላይሆን ይችላል። ወደፊትስ ይህ ትንግርተኛ ተጫዋች ቀጣይስ ምን ሊያሳየን ይችላል? እንጠብቃለን። የጀርመኑ ሀያል ክለብ ቦርሺያ ዶርትሙንድ ከጆቤ ቤሊንግሃም ጋር ፍቅር እንዳለው ተነግሯል። የሰንደርላንድ ኮከብ ጆቤ ቤሊንግሃም ፍላጎት ከቅርብ ሳምንታት በፊት ክረምት ከመጀመሩ በፊት ማለት ነው ከቡንደስሊጋው ግዙፍ ክለብ ቦርሽያ ዶርትሙንድ ጋር በመገናኘት ላይ ይገኛል። የዝውውር ተአማኒ ፋብሪዞ ሮማኖ በዩትዩብ ቻናሉ ላይ ስለ ጀርመናዊ አማካኝ አገልግሎት ያለውን ፍላጎት ሲናገር ዶርትሙንድ ከሰንደርላንድ ድንቅ ተጫዋች ጋር ፍላጎት እንዳለው ተናግሯል። እስከ ማለትም ደርሰዋል። እንደ ቼልሲ፣ ማንቸስተር ዩናይትድ እና ክሪስታል ፓላስ ያሉ የፕሪሚየር ሊግ ክለቦች ከጆቤ ቤሊንግሃም ጋር በጥብቅ ተያይዘው ተያይዘው ቆይተዋል ነገር ግን ዶርትሙንድ ከሚፈልጉ ሶስት የጀርመን ቡድኖች አንዱ ሲሆን ሌሎቹ አርቢ ላይፕዚች እና ኢንትራክ ፍራንክፈርት ናቸው። ኒውካስል ዩናይትድ የውድድር ዘመናቸው ጨዋታዎች አልቀው ይሆናል ነገር ግን ለተወሰኑ ከከቦቻቸው የመጨረሻ ግጥሚያቸውን አድርገዋል። በማክቤዎች ቤት ውስጥ በውሰት የሚወጡ በርካታ ተጫዋቾች አሏቸው። ስለሆነም የውድድር ዘመናቸው ቅዳሜ ቢያበቃባቸውም ጆ ዋይት፣ ሃሪሰን አሽቢ እና አሌክስ መርፊ አሁን ሁሉም ወደ ሴንት ጄምስ ፓርክ ይመለሳሉ። ነገር ግን የኒውካስሎች የቻምፒየንስ ሊግ ፍክክር ወደ አጣብቂኝ ውስጥ ሂዶባቸዋል። ተከላካዩ በዩቬንቱስ በውሰት የወጣው ሎይድ ኬሊም እንዲሁ ነው። ከጣሊያኖች የዝውውር የበጀት ንፋስ ማግኘት አለመቻላቸውን ለማየት ሲጠባበቁ የዩናይትዶች ቋሚ ተጫዋቾች በክለቡ ላይ እንዲቆዩ የሚያደርግ አስገዳጅ ሁኔታም ተፈጥሮባቸዋል ይለናል የተለያዩ የእግር ኳስ የመረጃ ምንጮች እንዲሁም ምሽቱም በተደረገ የእንግሊዝ ፕሪምየር ሊግ አንድ ጨዋታ ቀደም ብሎ የእንግሊዝ ፕሪምየር ሊግ የ2024/25 የውድድር ዘመን ዋንጫን ማሸነፍ የቻለው ሊቨርፑል በብራይተን ኤንድ ሆቫልቤን ባልተጠበቀ ሁኔታ ሶስት ለሁለት በሆነ ውጤት ተሸንፏል። በዚህ ብራይተን ኤንድ ሆቫልቤን ደረጃውን በማሻሻል ወደ ሰባተኛ በመምጣት ለቀጣይ ዓመት ለአውሮፓ ሻምፒየንስ ሊግ ከሚፎካከሩት ክለቦች ጋር አብሮ መካተት ችሏል። ብራይተን ኢንድ ሆቫልቤን በቀጣይ ዓመት ለአውሮፓ ሻምፒየንስ ሊግ የመሳተፍ እድል ይኖረው አይኖረው የሚሉ ሀሳቦች እየተነሱ ይገኛሉ። ምናልባትም በእንግሊዝ ፕሪምየር ሊግ ቀሪ አንድና ሁለት ጨዋታዎች ይኖራሉ። በእነዚህ ጨዋታዎች ማን ወደ ቻምፒየንስ ሊግ ይገባል? የሚለው ጉዳይ አጠያቂ እየሆነ ይገኛል። እናንተስ ማን ይገባል ብላችሁ ታስባላችሁ? እስኪ እናንተስ ወደ ቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ድልድል ማን ይገባል ብላችሁ ታስባላችሁ? እስኪ ኮመንት ሴክሽን ቦክስ ላይ አካፍሉ። የዛሬውን የስፖርት መረጃዎችን እዚህ ላይ ቋጫለው። እስኪ ሁላችሁም የዘመን ስፖርት ተከታታዮች ይህንን ቻናል ላይክ፣ ሸር፣ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ ይጋብዛለው። ሰናይ